ያፌት ሔዋንን እንግዲህ አግቷትና እሴቶቹ ጋር ጨምሯት ብሎ አዞ ነበረ። እንግዲህ ሔዋን ደግሞ የአፌት ቤት ሰራተኛ ቀጥራ እየላከቻት ልጅ መረጃ የምታሰባስብ ናት። እቤት ውስጥ የተፈጠረውን ነገር በሙሉ እንደምታቅ እና ለእሷ ቪዲዮ የቀረጸ ትልክላታለች። ኤፍራታን ራሱ ምን ምን እንዳደረገም ሁሉ የህዊ ጓደኛ ናት። እናም ሲቀጥል እንግዲህ ያፌት ሂዊን ለማገት ዛሬ አግቶ ከነዛ ከሚሰቃዩ እህቶች ጋር ለመጨመር አቅዶ ነበር። በራሱ ባቀደው ነገር ሂዊ ያፌትን ይዘዋለች ማለት ነው። እንቃርጋ ያዘችው እየሴት ጀግና አይገርምም። በሱ ቤት ከሱ በላይ ማንም ሰው የለም። ሂዊ ግን አንተ ብታረክሰኝም እኔ የረከስኩ ሴት አይደለሁም። መረጃ ለማግኘት ብዙ ነገርም መሆን እችላለሁ። እናም ፖሊስነቴ ይፋ ወጥቶ እንቅ ባረግህ ደስተኛ ነበርኩኝ። በማለትም ያንን በማቀድ እሷን አግቶ እዛ እሴቶቹ ጋር ለመውሰድ ባሰበበት ሰዓት እሷ ደግሞ ዘወር ብላ ያፌትን የፖሊስ ልብሷን ለብሳ ስታንቀው ግራ ገባው። የሚሆነውን ምድር ተሰንጥቃ ብትውጠው ደስተኛ ሆነ። ያፌትን ስራ እንግዲህ ኤፍራታን ቤቱ እየወሰደ ምን ምን እያለ እንደሚያስፈራራት ደግሞ ያቺ ሰራተኛ ሆና ቤት ውስጥ የገባችው ልጅ ለህውዬ መረጃውን አድርሳለታለች። ኤፍራታ ምን አጋጠሟት እናቷ ገነት መሆኗን ከእናቱ ጋር ሲያሩ የነበረውን ስትሰማ ራሷን መቋቋም አቅታ ከቤት ወታ ሂዳ ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚያሳዝን ሁኔታ ያፌትን ሂዊዬ ይዛለች ማለት ነው። እሱም ምንድን ነው ትናንትና ሂዊ ያፌትን አኪታ ስታናግረው አንቺ የረከሽ ሴት አሰዳቤ እንዳንቺ አይነት ሴት ለመጀመሪያ ጊዜ ሲያጋጥመኝ ከሚስቴ ውጭ ማንንም ሴት ማየትም ሆነ መንካትም አልፈልግም፣ ዘወርበይ ብሎ አንቋሹና የሴትነት ክብሯን አድርጎ ተናግሯት ሄዶ ነበረ። እንደውም ከሶስት ቀን በኋላ ሰርጉም እንደሚሆን ነግሯት ነበረ። ከዛም እሷ ደግሞ እንዴት ለእኔ ተስፋ ሰጠኝ? ያን ጊዜ ተስፋ ባትሰጠኝ ኖሮ እኮ እንደዚህ አንተ ላይ ሙጭጭ አልልም ነበር። እኔ በጣም አፈቅርሃለሁ ያፌትዬ ስትለው እጇን ርግፍ አደረጋት ከዛም ለእንግዲህ ለታሪኩ ደውሎ ሂዊ እንዴት ትታገት አዞ ነበረ። ከዛም እሷ ግን እዛ ሴቶቹ ጋር ሂዳ መታገቷ ምንም መስሏ አይታያትም በሰዓቱ። እናም መረጃ ከማግኘትና እሱን ወደ እስር ቤት መወርወር የእህቶቿን የሴት እህቶቿን ህይወት መታደግ ነው አላማዋን፣ ፍላጎቷ ነገር ግን ደግሞ በዙሪያዋ ያሉት ከሷ በላይ ያሉት አለቆቿም ያፌትን በቁጥጥር ስር መዋልና የእጅን እንዳገኝ ፍላጎት ስለነበራቸው ሄዌ መታገት የለባትም በማለት እንግዲህ ተነጋግረው ከህዊ ጋር ህዊም የስራ ልብሷን ለብሳ ዛሬ ያፌት እየተንደላቀቀ እሷን እዛ እስር ቤት ወይም ደግሞ እዛ እሴቶች ጋር ልጨምራት ሲል እናም ልጨዋትባት ሲል ህውዬ የደንብ ልብሷን ለብሳ ጉሮሮውን አነቀችው። ያፌት ምን መሆን እንዳለበት ግራ ገባው። በሰዓቱ ሄዊ እንደዛ መሆኗ ይህች ሴትዮ አብዳለች እንዴ ምን እየወርሽ ነው እያለ ሲላትም እኔ አላበድኩም የእብደት አስተሳሰብ ያለህና በሴቶች ህይወት ላይ የምትጫወት ምን ምን እንደምታደርግ እያንዳንዱ ስራህን እያጣራሁ እንጂ አንተን በእንጨትም አልነካህም የሴትነት ክብሬን ዝቅ አድርገ እየሰደብከኝ ነበረ ግን ደግሞ እውነት አንተን ፈልጌ ይመስልሃል የፈለግኩት ያንተን ዘብጥያ የምትወርድበትን መረጃ ማሰባሰብ ነበረ፣ ግን አሁን ሰዓቱ ስለሆነ ተሳክቶልኛል በማለት አነቀችው። ያፌት አሁን የሚሆነው ግራ ገባው። ያ ጀግናነኝ ነኝ ወንድ ነኝ ወንድነቴ ከማንም በላይ ነው የሚለው ያፌት እጅ ሰጠ። እንዲሁም ደግሞ የቤት ሰራተኛው የህዌ ጓደኛ እንደሆነች እሷ ያን ሁሉ መረጃ ለህዌ እንደሰጠቻ ስትነግረው፣ ተበልቻለው። አሁን ያፌት አልቆልኛል። ለካ መርዝ ነሽ አንቺ አፍቃሪ ሳኮኚ አላት። ከዚህም በላይ ነኝ፣ በተለይ በሴት እህቶቼ ህይወት ላይ የሚጫወት ወንድ ላይ በጣም አውሬ ነኝ አለችው። አሁን እስር ቤት ቀጥል በማለት በተራዋ እያሽከረከረች ነዳችው። የአፌት ወንድነት እዚህ ላይ ሆኖ ቀረ። ኤፍራታ እንግዲህ በተፈጠረው ነገር በጣም በሚያሳዝን ሁኔታ ራሷን በመጉዳት ላይ ትገኛለች። ከቤተሰቦቿ ርቃ ናታን ያረገውን ነገርም እንዲሁም ደግሞ ገኒ እንድነገራ ስላልፈለገች በራሷ ጊዜ በመስማቷ በጣም ተጎድታለች። በጣም በሚያሳዝን ሁኔታ ያ ሁሉ ነገር ሰምታ ከቤት ወጥታ መቆም እስከሚያቅታት ድረስ ሄዳ መስመር መኪና መስመር ዳር ወደቀች። በጣም ያሳዝናል። ለኢፍራታ ይህ አይገባትም ነበረ እውነት ለመናገር። ግን ደግሞ ያፌት ከያፌት ማምለጧ እጅግ ያስደስተናል። ምክንያቱም በናቱና በገኒ እንግዲህ በይቅርታቸው የምትታከም ይመስለኛል። በእርግጥ አንድ ሰው ከጎኑ የሚሆንለት ሰው አቶ በቤተሰቡ ሁል ጊዜም ምን ነው ባሉልኝ ከጎኔ በሆኑልኝ እያለ በሚከፋው ሰዓት በሀሳብና በጭንቀት እያለ ቤተሰቦቹን እያስታወሰ ተጎኑ ማጣት በጣም ትልቅ ስብራትና ትልቅ ሀዘን ነው። አሁን ጊዜው ደርሶ ግን እንንገራት እያሉ በሚወያዩበት ሰዓት ቤዛና እንዲሁም ደግሞ ሉሊት ችግር ላይ ወድቃለች እፍራታ እያሉ በሚያሻጥሩበት ሰዓት ቤተሰቦቿን በስራ ሳይነገራት እያወሩ መስማቷ ልቧን አሳምሟታል። በአንድ በኩል ደግሞ የቤዛ መቀየር እጅግ እጅግ ከምልም በላይ ያስደስታል። እስር ቤት ማለት ህርማት ማረማ ቤት የሚባለውም እውነት ነው። ቤዛ በትንሹም ቢሆን ለሰው ልጅ ህይወት ማዘን ጀምራለች። እናም ለኢፍራታም ለናታንም ማዘን ጀምራለች። አይገርምም! የሰው ልጅ ይቀየራል፣ እማይቀየር የለም። ሲሆን ደግሞ እንግዲህ በቤዛ ግር ደግሞ ጽዮን አውሬ ይሆናለች። ኤፍራታ ላይ ኤፍራታ ስንቱን ትቻለው። የቤተሰቦቿን ድንገት እናቷና ወንድሟ መሆኗን ስትሰማ ትቻል ወይስ ደግሞ የጽዮንን ንብረታችንን ወስደሽ ወንድሜን አስዘረፍሽው ወንድሜን እንዳረግሽው እያለች የእሷን ዛቻ ትቻል? ከባድ ነው። በጣም ያሳዝናል። ኤፍራታ አሁን ሁሉ ነገር እራሷ ላይ ጨለማ ተደፍቶባታል። ግን ቢሆንም ትልቁን አዛ ያፌትን ተገላግላለች። ነገር ግን ኤፍራታ ያፌትን በመታሰሩ አትሰማም፣ አታውቅም። ስልክ አለመደወሉ ደግሞ ግራ ጋብቷታል። ሲቀጥል እንግዲህ ናታንን እና ገኒን በስተ መጨረሻም አልፈልጋችሁም አለች። ለምን ይሄ ሁሉ እስከ ዛሬ ማንም ሰው የለኝም፣ ብቻዬን ሆንኩኝ፣ እናቴ ብትኖረኝ፣ አባቴ ቢኖር፣ ወንድሜ ቢኖር እያልኩኝ በማዝንበት ሰዓት ማንም ሰው አዘኔን ሊጋፋኝ አልቻለም ሊጋራኝም አልቻለም። አሁን ሁሉም ነገር በተነባበረብ ሰዓት እስከ ዛሬ ደብቀው እንዲህ የሚነግሩኝ በማለት ናታንንም አልፈልግህም፣ አንተ አስመሳይ ነህ። እንዴት እስከ ዛሬ ይህን ያክል አመት ስቃይ፣ ቤተሰብ የለኝም፣ ማንም ሰው ከጎኔ የለም እያልኩኝ በማዝንበት በማለቅስበት ሰው አለ ብዬ ችግሬን አስጠግቼ ወደ ሰው በምረጋጋበት ሰዓት ሳትኖር፣ አሁን በችግሬ ጊዜ እናትሽን ቤተሰቦችሽን አምጥቼ አግኝቼ አሳይቻለሁ እያልክ ስትዋሻ ይኖራል አሁን ግን እኔ ራሴ ሰምቻለሁ እናንተ ባትትነግሩኝም አለቻቸው ገኒ የምትሆነው ግራ ገባት ያፌትን እገላለሁ ስትልም ነበረ ለኢፍራታ ስትል፣ ኢፍራታ ውሳኔ ነው። በውሳኔ ላይ ምንም ነገር ማድረግ የለብሽም፣ ግን ቢሆንም ዝም ብለሽ ከጎን ሆኔ አንቺን እወድሻለሁ አከብረሻለሁ ገኒ ግን እንደዚህ እንድትሆንብኝ እንድትጨናነቄ አልፈልግም፣ ምርጫ ያና ክብርሌ ብላት ነበር። አሁን ገኒ ካንዶም ሰዓት ትሆን ሜዳ ላይ ቀረች፣ ግራ ተጋባች። አሁን ኤፍራታ በእነሱ ተናዳ የት እንዳለች አይታወቅም። ወታ ሄዳለች ትሞት ትዳን አያውቁም። ያንን ነገር መስማቷን ከነገረቻቸው በኋላ የት ቦታ እንዳለችም አያውቁም። ሌላ ውጥረት፣ ሌላ ጭንቀት። ገኒ በጣም እያዘነችና ራሷን እያጣች ትገኛለች። በተቃራኒው ናታንም እንደዛው ምን ነው ነገር ያት በሆን ምን ነው ሳሎን ቁጭ ብለን ባና ወራቢ ቀርቶብን ቢሆን እያለ በጣም እያዘነ ይገኛል። ሎሌት እንግዲህ ደስታዋ ይበልጥ ከምንም በላይ ሆኗል። ባለ ጊዜ ናት። አሁን ኤፍራታ ወድቃላታለች። ውድቀቷን ስለምትመኝ አሁን ምንም ችግር የለባትም። ሉሌት በነፃነት ትንቀሳቀሳለች። ጽዮንም አታስታውስም። የእነሱን ተግባር ተከትላ እየሄደች መሆኗን በደንብ ተረድታለች። ሉሊት አሁን ሁሉም ነገር እኔ አለቃ እያለች የገኒንም ስብራ ታየች። በገኒም ላይ አንቺ እንደዚህ አድርጌ እያለች ተጨኸባታለ። ገኒ አሁን ከማንም ጋር የምትጣላበትና የማንንም ጩኸት የምትጋፈጥበት አቅም የላትም። በጣም ያሳዝናል። እናም ቤዛ ደግሞ ገኒ ገኒ ምንነሽ ነው ዋክሽን ተረጋጊ፣ እያለቻትም ትገኛለች። ግን ገኒ እንደተረጋጋ ስንት የሆነችላትን ልጇን አሁን በድንገት ስታጣት ምን መሆን ነበረባት? ያሳዝናል። እፍራታ፣ ያልታደለች፣ ለስቃይ ብቻ የሆነች ልጅ ምን ያጋጥማት ይሆን? በጣም ያሳዝናል። በጣም ከምንም በላይ የእፍራታ ሁኔታ የማያሳዝነው ሰው የለም። እንግዲህ ለኢፍራታ መልካም ምኞታችሁን እየገለጻችሁ ኢፍራታው ሰላም እንድትሆን እየጸለያችሁላት ድዋ እያደረጋችሁላት ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ቻናሉን ሳብስክራይብ እያደረጋችሁ